ብዙ ጊዜ ሰዎች ያለቀ አፓርትመንት መግዛት የማይደፍሩበት ምክንያት ሙሉ ለሙሉ ካሽ የሚጠየቁ ስለሚመስላቸው ነው። ለምሳሌ ይሄ የምታዩት አፓርትመንት ሙሉ ለሙሉ ግንባታ የተጠናቀቀ ዲጂታል የተናጠል ካርታ የሚያዘጋጀለት አፓርትመንት ነው። ቅድመ ክፍያችን ሀያ ፐርሰንት የተሰራው የራሱ የሆነ የከርሰ ምድር ውሃ አለው። እንዲሁም ደግሞ በቂ የሆነ መኪና ማቆሚያ ተዘጋጅቶለታል። ጅም አለው፣ ስፓ አለው። ይሄ አፓርትመንት ለመኖር ምቹ ነው፣ ለኢንቨስትመንት ተመራጭ ነው። ለማክሞ ባለሶስት መኝታ በተለያዩ የካሬ አማራጮች እዚህ አፓርትመንት ላይ ማግኘት ትችላላችሁ። ለበለጠ መረጃ ቤቱን ለመጎብኘት ስክሩ ላይ በምታዩ ስልክ ደውሉልን። መልካም ጊዜ